ሙሽዬ ከመለኛው ጋር ትመጣለች የሚባል ነገር ነግሮኛል። እንግዲህ ቤተሰብ ትላንትና አይታችኋል። ብዙ ነገር ተፈጥሯል። ሀይሚዬ እኛንም አስደስታናለች። ከአሁን በኋላ እንዳትደውልልኝ፣ ከአሁን በኋላ አንተ ማየት አልፈልግም ብላ ብዙ ብዙ ነገር ተናግራ ዳኒ ከእሷ እንዲርቅ ተናግራለች። ሼር ላይ እንኳን ጽፋለት የሆነ ፊቷን እንደዚህ ያደረገ ፊት ነው ያደረገችበት። በጣም ደስ ብሎናል ቤተሰብዬ። እናንተ ብዙ ጊዜ ደውዬ ምናምን ትላላችሁ፣ ያው ደውለናል። እግዚአብሔርን እንምላችሁ፣ ዛሬ ጋሽዬ ደውዬላችኋለሁ። ደውዬም ብዙ አላናገርኳቸው የሚያወሳቸውን ቢዚ ስለሆኑ ትንሽ ነው ያናገርኳቸው። በቃ ኔ እንጃ እኔ ጋሽዬ ትልቅ ክብር አላቸው ለሰው፣ በስመ አብ ወልድ፣ በጣም ትልቅ ክብር ነው ያላቸው ቤተሰብ። ትላንትናም ደውለች ነበር አሉኝ። አዎ ደውዬ ነበር አልኳቸው። ግን እግዚአብሔር ነው በጣም በጣም ሆድ በሚብስ ነገር ልጆችን ምንድነው የነካብኝ ነው ያሉት። ልጆችን ምንድነው ያስነኩብኝ፣ ምንድን የነካብኝ? አንዱ በዚህ ትዳሩ ሊፈርስ ነው፣ አንዱ ደግሞ በዛ ጋር ደግሞ ከጥሩ አደራ ከሰጠው ልጅ ጋራ ጸብ ፈጥረው ብዙ ነገር እየተፈጠረ ነው ያሉ። ልጆች ምንድን ነካብኝ፣ ምንድን ያጋጠማቸው ብሎ በጣም በሚያሳዝን ሁኔታ ነው የተናገሩት። እሳቸው በጣም እያሳሰባቸው ያላቸው ያለው የአብርሽና የሩታ ነገር እንደሆነ ነው። የሩታና የአብርሽ ነገር ቢፈታ በጣም ጥሩ ነበር ነው ያሉት። እና የሄሚና የብሩኬን ችግር የለውም፣ እኔ እገባበታለሁ። እነሱን ጆሮአቸውንም ቆንጥጪም ቢሆን አይዟቸው አስታርቃቸዋለሁ ነው ያሉት። በጣም መልካም ነገር ነው የሰማሁት። ከዛም አልፎ ደግሞ ሀሰን ጋም ደውያለሁ። ሀሰን ሀሰን እኔ እንጃ፣ በስማም እንዴ እኔ አሳዘነኝ፣ በቃ እግዚአብሔርን በጣም ነው ያሳዘነኝ። በጣም ነው አንጀት እኔ በላው እውነት። እኔ ደስተኛ አይደለሁም። እናንተ ስታዩኝ ኦዲንሶቹ፣ እኔ ደስተኛ መስላችኋለሁ። እኔ በጣም ውስጤ ተቃጥሏል፣ ውስጤ አዝኗል። እነሱን ለማስታረቅ ብዙ ጥረት እያደረግን ነው። እኛውም በሚዲያ ሳይሆን በውስጥ ጨርሰን ከነሱ ጋራ ታርቀው እንዲመጡላችሁ ነው የምንፈልገው። በውስጥ እኔም ሆነ ቤካም እሙሽዬ መለኛው ጋር ትመጣለች የሚባል ነገር ነግሮኛል። ሙሽ ከመለኛው ጋር ልትመጣ ስለምትችል እነሱም ሊያስታርቋቸው ይችላሉ። ጋሼም ስላሉ ሁሉም ነገር ይቀላል። እግዚአብሔር ይመስገን፣ ማለቂያው ደርሷል። ይታረቃሉ፣ ሁሉም ነገር ይስተካከላል፣ እኛም እናርፋለን ብሎኛል። በጣም ነው ደስ ያለኝ። እንግዲህ ዛሬ ምን እንደሚፈጠር አናቅም። ብሩኬም የእሱ ውሳኔ ነው የከበደው። ብሩኬ በአሁኑ ሰዓት ለማንም ሰው ስልክ እያነሳ አይደለም እንደሰማሁት ከሆነ ማለት ነው። ለእነ ሀሰንም ለቤካም ለማንም አነሳም። እንዲያውም እንትና ማናት ስሟ ማሂ ቤቱ ሄዳ ነበር ነው የተባለው። ሄዳ ልታና ከሀሰን ጋር ነበሩ፣ ግን የለም። ቤቱ ሲያንኳኩት የለም ነው የተባለው። እንግዲህ ብሩኬ ራሱን ትንሽ ሊያርቅ ፈልጎ ይሆናል ብዬ ነው የማስበው። ለምን በጣም ብዙ ነገር ስለደረሰ፣ በጣም ብዙ ነገር ጭቅጭቅም ስለነበረ በጣም ስላዘነ ይመስለኛል ያው አንዳንድ ጊዜ ከራሳችን ጋር ማውራት እንዳለብን ነው እንግዲህ እሱም ከራሱ ጋር ለማውራት ፈልጎ ነው ትላንትና እንግዲህ ካያችሁ ሼርም የለም ቲክቶክ ላይ የሚለቀቀው ነገር የለም ኢንስታግራም ላይ ምንም ነገር ያደረገው ነገር የለም ጸጥ ብሎ ነው የዋለው አዎ ያው ድብርት ላይ እንዳለ እናውቃለን ያው ከሀይሚ ጋር ያለው ነገር ሁሉ ነገር ለሱ ድብርት አድርጎበታል በጣም ነው ያዘንኩት እንግዲህ ሀይሚዬም ድብርትም ቢሆንበትም ቤተሰብ ትላንትና ያየውን ቪዲዮ ትላንትና የሃይሚና የዳኒን ቪዲዮ ካየ ብሩኬን ልቡ ይረጋጋል ብዬ አስባለሁ። ለመመሰላችሁ ትላንትና ሀይሚ የተናገረችው ንግግር ሁሉ ቆንጆ ንግግር ነበረ። በጣም እንደተሰማት በጣም ውስጧን በቃ ተሰምቷታል። ሀይሚ ብሩኬን ያደረገችው ነገር ተሰምቷታል። ገብቷቸዋል ልጁ ባለጌ እንደሆነ ይሄ ጎዶሎ ባለጌ እንደሆነ አስመሳይ እንደሆነ ስላወቀች በቃ ለዛ ነው። እና ቤተሰባውን፣ አዲስ ነገር አለ። እግዚአብሔር ታውቃላችሁ፣ እግዚአብሔር ያውቃል። አዲስ ነገር አለ። አዲስ ነገር የሚፈጠር ነገር አለ። ሀይሚና ብሩኬ በአዲስ መልክ በአዲስ ነገር ነው የሚመጡልን፣ ከእግዚአብሔር ጋር ማለት ነው። እውነቴን ነው የምናገሩ፣ ከእግዚአብሔር ጋር ታያላችሁ። እቺ ሳምንት ሙሽዬና መለኛው ከመጡ በጣም ትልቅ ነገር እንደሚደረግ ነው እንግዲህ ይህን ነገር ከሀሰን ነው የሰማሁት ሙሽዬና እንደሚመጡ ከሀሰን ነው የሰማሁት እንግዲህ ቤተሰብዬ እግዚአብሔር ያውቃል እነሱም በጣም በጣም አዝነዋል በጣም ተሰምተዋቸዋል ከምንም በላይ እኔ እንጃ እግዚአብሔርን ነው የምላችሁ ሙሽዬም እንዳዘነች በጣም ሲመከሩ ሲመከሩ የማይገባቸው ልጆች ናቸው ያኔም መክሬ ያኔ ምን ብዬ ምንም ሊሰሙ አልቻሉም ብላለች ነው ያለኝ። በጣም ያሳዝናል። ከጊዜ ከእንግዲህ በኋላ እሙሽዬ መታ ብታስታርቃቸውም እንደው እሙሽዬ ከምትለፋ እኔ ምለው እሙሽዬ ከምትለፋ ማይ በቃ ትንሽ እረፊ ብላት፣ ወደ ቡታጅራ ብትወስዳት ብሩክንም እንትና ማነሱም ሀሰንም በቃ ትንሽ ቀጥ እረፍ፣ ከእነሱ ከሁሉም ነገር በቃ እረፍ ብለው ብቻ ለብቻ ይዟቸው ሄደው አብረው ቢያስታርቋቸው ጥሩ ይመስለኛል ይሄንም ሀሳብ እንግዲህ ይህን ካዩት ይህን ቪዲዮ ካዩት ይሄን ሀሳብ ቢያደርጉት ጥሩ ይመስለኛል ነው የምለው ማርያምን ነው የምላችሁ ለምን በቃ ሊያየቷቸው መውሰድ ቡታጅራ እሙሽ መታ ከመትለፋ እነሱ ልጆች ናቸው ሂደው እዛው ትርቅ ቢደረግ ወንድሞቻቸው ባሉበት ትርቅ ቢደረግ በጣም ደስ ይለኛል እና ግን በውስጥ እንጨርሳለን ብሏል በውስጡ ነገር እንደሚፈታ ነው ያው እኛ ደግሞ ሚዲያ ላይ ስለተጀመረ ሚዲያ ላይም ትርቃችንን ብናይ ደስታችን ዋናው እኛ ብሩኬና ሃይሚ ታርቀው እንዲመጡልን ነው የምንፈልገው እነዚህ ገገማዎች እነዚህቺ ሶሲ የምትባልና ሶሲ ማቷት ሶሲ እሷ አይ የሷ ነገር እኔ እኔ እንጃ እኔ እንደው ብሩኬና ሃይሚ እንኳን ቢታረቁ አልፋታትም አልፋታትም። አንድ ሁለት ቀን እረግጣታለሁ። ድብ እናደረገ እሷና ብሩኬና የሚታ ከታረቁ እንዴት እንደማደርጋት እንዴት እንደምረግጣቸው። ሶሲና ዳኒን ዳኒ ትላንትና ተሽለጠለጠ እኮ እናንተ። ሽልጥ ለጥጥ ነው ያለው እንዴ? ኧረ የወንድ ሽልጥልጥ በጣም ነው የሚያስጠላው ቤተሰብ። እኔ ወንድ ልጅ ሽለጠለጣ አየው። ዳኒን ደግሞ ትላንትና ካያችሁ ቪዲዮ አቃርጣቸውን እንጃ ላቅም ብቻ አፍንጫው እንደዚህ ሆኗል። የሆነ በቃ እንትን ነገር መስሎ ዘንጦ ደግሞ ይህን ቀበቶ አስሮ እንደ ቀበቶ የሚያደረጉን ደግሞ ሲያስጠላኝ፣ የቤተሰብ ቀበቶ የሚያደረጋልኩኝ ቀበቶ የሚያደረግ ሳይሆን ይሄ እንትን ለብሶ የምንድን ነው ስሙ? ይሄ እንደዚህ እንደ ሱፍ ለብሶ እንደዚህ የሚለብሱ ወንዶች ያስጠሉኛል። ነገረኛ ነገረኛ መስሎ ነው የሚታይኝ። ቤተሰብ እውነት ይህን ነው የምናገረው። አንተ ለሀይሚ አትገባትም። ለሀይም አትገባትም መርዛም ሄዳ እንተ የራስን የራስን ሰው ያዝ እንዴ። ሶሲን ብትወኚ ታይ ከብሩኬ ጋር ሙስታሂል። ብሩኬ ሽልልሽ አይችልም። አንቺ ሽልል እያልሽ ደግሞ የምትለጠፈው ነገር እዛ መተ መተረሞ ሰላም ስትለው ቡቡዬ፣ ቡቡዬ፣ ቡቡዬ በእናንተ ያምርም። ሃይ ምን ቡቡዬ ስትል የሚያምርባት ቡቡዬ እንዳትዩ። አንቺ ከዚህ በኋላ ፈረስ ፊት አንተ ደግሞ ጎዶሎ ሚስማር የወንክ ጉቶ፣ አንተ እንቅፋት ነህ። እውነትም ከእጥረትክ አጭር ሰው ሁሌም እንቅፋት ነው። እኔ አጭር ነኝ፣ ግን እንዳንተ አላጥርም። ግን እንቅፋት ነህ። ለብሩኬና ለሃይም እንቅፋት ነው የሆንክባቸው። አልፋጣም ደና ባሎ ነው የተሰራ። ይሄን ቪዲዮ በደንብ አርጋችሁ በደንብ አርጋችሁ ላይክ ላይክ ላይክ ላይክ ላይክ ላይክ ላይክ አርጉት፣ አድርሱልኝ። ለና የሚና ለና ብሩኬ ለእነሱ የሚደርስ ለዳኔ የሚደርስ አርጉልኝ፣ በእናታችሁ ለዳኒ እየቆራረጣችሁ ይሄን ፎቶ አድርሱለት፣ ይሄን ቪዲዮ አድርሱለት። በእናታችሁ ላይክ አድርጉ በደንብ አርጋችሁ ይድረሳቸው። ይሄ ጉቶ፣ እቺ ድስጥ ፊት፣ ድስጥ አፍ፣ ድስጥ አፍ፣ አፈቆ ሰፊ ነው፣ አይታችኋል።